በጣም ጋይስ ማለት ነው። ሶ ዛሬ በቭሎግ ቪዲዮ ተመልሼ እመጥቻለሁ ማለት ነው። ሶ ዛሬ አብረን እንውላለን ማለት ነው። ዴሊ ላይፍ ማለት ነው። ሶ በሳምንት ሁለት ቪዲዮ መልቀቅ ነበረብኝ ማለት ነው። እኔ ያው በሳምንት ሁለት ቪዲዮ መልቀቅ አልቻልኩም። ያው ምክንያቱም አንደኛ አሞኝ ነው ማለት ነው። ያው ሰኞ ቀን አለቀቅኩ ማለት ነው። ቪዲዮ አሞኝ ነበረ ቶንሲል እና ጉንፋን ማለት ነው። እና ለዛ ነው ያለቀቅኩ ማለት ነው። ሶ አሁን ከቅርፋችን ተነስተናል፣ ጸልየናል ምናምን እና እስኪ ከትምህርትና ከሌላ ከትምህርት ጎን ለጎን እንዲሁ የምሰራውን ስራ ከዩቲብ ሌላ ማለት ነው፣ ሌላ ከቪዲዮ ምናምን ሌላ አንድ ስራ ላሳያችሁ እና ያው እኔ የምኖረው እንደምታውቁ ከተማ ውጭ ነው እና ላሳያችሁ ማለት ነው ማለት ነው። የመጀመሪያው ነገር ማለት ነው ፍየሎች አሉ። ያ ፍየሎች ሰራለሁ ማለት ነው። አስራ ሁለት ፍየሎች አሉ ማለት ነው። በአጠቃላይ ወደ አስራ ሁለት ፍየሎች አሉ በነገራችን ላይ ውሾቼ ምናምን አያቸው ቼገንግ ጊንግ ያየው አሁን ይሄ ካገኘ በቃ ጋይስ አይቶ አስተያየቱ ራሱ። እና ፍየሎች አሉ። ሌላም ደግሞ እስኪ ላሳያችሁ፣ ፍየሎች ብቻ ማለት ነው ጋይስ፣ ከብቶችም አሉ ማለት ነው። አሁን ሶ ጠዋት ነው ማለት ነው። ብዙም ብርሃን ምናምን አልገባም። አስራ ሁለት ሰዓት ከምናምን ነውና ያው በሌሊት ነው የምነሳው ማለት ነው። ለነዚህ ከብቶች ሲባል ለሊት ነው ወተት የሚሰጠው ሶ እሱም በደንብ ነግራቸዋል ማለት ነው። ከብቶች አሉ ወደ አምስት ከብቶች አሉ ማለት ነው። አንድ ሁለት እዚህ ጋር፣ ሶስት አራት እዛ ጋር አለ፣ አምስት ደግሞ እዛ ጋር አለ ማለት ነው። ጥጃ ማለት ነው። ሶ እነዚህ እንሰራለሁ። ሶ ጋይስ እንዳያችሁት ነው ማለት ነው። ለሬት ነው የምነሳው ብያቸው፣ አስር ሰዓት ላይ ማለት ነው። አስር ሰዓት የምነሳበት ዋነኛውና ዋናው ምክንያት ማለት ነው፣ ጋይስ ከብቶቹ ይታለባሉ ወተት ይሰጣል፣ እነሱ ደግሞ መብላት አለባቸው ምናምን። ስለዚህ አስር ሰዓት ነው የምነሳው ማለት ነው። አስር ሰዓት መነሳት ለብዙዎቻቸው ይከብዳቸዋል፣ ግን በሌሊት ብትነሱ ነው ይመክራቸዋል ማለት ነው። ስራ ለመስራት ከሌላም ነገር በጊዜ መነሳት ጥሩ ነው ማለት ነው። ስለዚህ በጊዜ ብትነሱ ይሻላቸዋል ማለት ነው። ምክንያቱም ወተቱ ታልቦ ለምድሮ አስር ሰዓት የምትነሳው ካላችሁ ወተቱ ታልቦ ከወንጂ አዳማ ነው የሚሄደው ማለት ነው። ሰባት ኪሎ ሜትር ነው ያለው፣ በመኪና ነው መጥተው ሰዎቹ የሚወስዱት ማለት ነው። ለዛ ነው እና ስለዚህ ለዛ ነው አስር ሰዓት የምነሳው ማለት ነው። እስኪ አሁን ደግሞ እቤት ልግባና ቁርስ ምናምን ብላልቼ ኪኒኔን ውጭ እንገናኝ፣ ማለት ነው ጋይስ ማለት ነው። አሁን ምግባችንን በልተናል። እሱ አሁን ደግሞ ሪፎርም ላሳያችሁና ምን እንደምናደርግ ላሳያችሁ። ማነው ሪፎርሙ? ሪፎርሙና ጫማ መሆን ላሳያችሁና ከዛ ነሱን አድርገን ደግሞ ወደ ትምህርት የተነችን እንሄዳለን ማለት ነው። የሆነ ቪዩ ላሳያችሁ መጀመሪያ የፀሐዩን ቪዩ ማለት ነው ጋይስ። አዩት እንግዲህ እንዴት እንደሚያምር ነው ይሄ ነው ላሳያቸው ቪውና ሶ አሁን ቀጥታ ወደ ሪፖርት ሞድ ልንል ማለት ነው። ኤስ ማለት ነው በአንድ ጊዜ ይዤ ነውና ስልኩን የምቀርጸው። ሶ ቲሸርት አለ፣ ከዛም በኋላ ከታች ይሄ ነው ማለት ነው። የከታቹ ምርጥ ነው የከላዩ ነው ጋይስ ነው የሚደብረኝ ይማን ያ በቃ ይሁን ነው ጋይስ፣ ምን ይደረጋል ማለት ነው። የከላዩ እንግዲህ ይሄ ነው ማለት ነው። ሶ እዚህ ጋር እንትኑ አለ ማለት እና ጋይስ እንግዲህ ጫማው ይሄ ነው ማለት ነው። ሶ ይሄንን እንግዲህ ያው ጫማ አለ ይሄ ነው ማለት ነው። ለመንገዱ አቻዩ ማለት ነው አቧራ ነው ሙሉ መንገዱና ሶ ይሄንን አድርገን እንሂድ ማለት። ይሄ ያው ልብሳችን ምን አለባብሰናል አሁን ወደ ትምህርት ቤት ልሄድ ነውና ያው ስመጣ እንገናኛለን ማለት ነው። ያ ይመቻቸው። እንደምታየው ተሪፎርም ሙሉ አድርጌዋለሁ ማለት ነው ሶ ከላይ ብቻ ያለው ነው ስለዚህ ስመጣ እንገናኛለን ማለት ነው። ይመቻቸው። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳ፣ ጌስ አላልኩም ነበር እስከ ላይክ እና ሰብስክራይብ እያደረጋችሁ ጌስ ማለት ነው። እንግዲህ ከትምህርት ቤት መጥተናል ማለት ነው። ሶ አሁን ሰዓቱ ወደ ሰባት ሰዓት ምናምን ይሆናል ላሳያችሁ ጋይስ ማለት ነው። እና ያው አሁን ሰዓቱ ደርሷል ማለት ነው። ከብቶቹ የሚታለቡበት ሰዓት ደርሷል። ጥረት ያለ ካሜራ የለም የተቻለኝ አቅም ለማስተካከል እየሞከርኩ ነው። እና የዮናስን ቪዲዮ እያየሁት ነበርና ሰው እናንተም ያላያችሁ ካላችሁ ገብታችሁት ወይስ ላሳያ እዚህ ጋ ማለት ነው። ጋይስ ማወቅ ያለባችሁ ነገር ቢኖር ማለት ነው፣ ኮፒራይት እንዳይለኝ ነው ማለት ነው ድምፁን የቀነስኩት፣ እንጂ ድምፁን ጨምሬ ባሰማችሁ ደስ ይለኝ ነበር ማለት ነው። ስለዚህ ገብታችሁ ቪዲዮ ማየት ትችላላችሁ። ለምስሉም እራሱ ኮፒራይት ስለሚለኝ ላስወግደው እችላለሁ ማለት ነው ጋይስ። ለዛ ነው ጋይስ እንግዲህ ቪዲዮ እንዳያችሁት ነው፣ ኮፒራይት እንዳይለኝ ነው። ገና አልጨረስኩት መሆኑ ከፍቲውን የመጡት ሶስቱን ሌዮና ምናምን ሰው አሁን ወደ 8 ሰዓት በቃ 8 ሰዓት ነው። ሶ ስለዚህ አሁን ቀጥታ በኋላ አስር ሰዓት ላይ ጫማ አጥርጋለሁ ምናምን ማለት ነው። ለምን አሁን ጫማ እየጠረኩ አላወራችሁ ብዬ ነው ማለት ነው። ጫማ እየጠረኩ አላወራችሁ ማለት ነውና ሶ ያው አብዛኞቻችሁ ጥያቄ ዩቲዩብ ምናምን ነገር ነውና ሶ እኔም የምታቆኝም በዛ ነው እስካሁን ድረስ አምስት ቻናል ከፍቻለሁ። ሁላችሁ እንደምታውቁት በጣም ከአምስት ቻናሎች በላይ ማለት ነው፣ በጣም ብዙ ቻናሎች ከፍቻለሁ፣ ግን አምስት ቻናል በሚለው እንያዘው። ምክንያቱም አምስት አምስቱ ላይ ነው በጣም በቃ የሰራሁት በደንብ የሚባል የሚችል ሁኔታ ማለት ነው። እና የአብዛኞቻችሁ ጥያቄ ቪዲዮ ላይ ልቀቁ ነው የምላችሁ ነው፣ ካያችሁና ቪዲዮ ልቀቁ ምና እንዲያርጉ እንዲያርጉ ሁሌ ቪዲዮ ልቀቁ የምላችሁ፣ አንደኛ የትኛው ቀን ቪዲዮቹ ቫይራል እንደሚወጣ ታውቁት። ሶ በዚህኛው ቻናል ራሱ ብንሄዳው መች መሰላቸው? የዛሬ ሁለት ወር ምና ሶስት ወር ወይ አራት ወር አራት ወር የዛሬ አራት ወር የበቀፉ ቪዲዮ ስለ የሆነች ቲቪ ሰርች ነበርና፣ ስለሆነ ቲቪ እሷን ሁለት ሺ ምናምን ሰው አይቶታል። እሱ ኮንተንት አይኔ አይደለም የዛን ቀን እንዲሁም ተናግር ብለው ራሱ ላይ ምን ልስራ ብዬ እያሰብኩ እያለ ነው ድንገት መቶልኝ፣ ለምን አላሳያቸውም በሚል ነው እንጂ እናንተ ከጠቀማችሁ ብዬ ስላሰብኩ ነው እንጂ፣ አንደኛ እኔ የቴኩም ዘርፍ ብዙም እንትን አልልበትም ሰርቼበትም አላቅም ማለት ነው። ግን ትንሽ እውቀቱ አለኝ። ትንሽ ማን ነው ጋይስ፣ ስለዚህ ለምን እሱን እንትን አላችሁ ብዬ ነበር ያይ ስለዚህ ማን ነው ጋይስ፣ ሁሌ ቀጥቅጡት ነው የምላችሁ ጋይስ። ስሩ፣ ስሩ በጣም ቀጥቅጡት ጋይስ። ምክንያቱም ካልቀጠቀጣችሁ ምንም ቪው ማ ቪው ለምን ይመጣው? ለምን መሰራችሁ ጋይስ። ዩቲዩብ አልጎሪዝሙ በቢያንስ በሳምንት 3 ቪዲዮ ብለቁ፣ ኮንሲስታንት ሆናላችሁ ለስድስት ወር ምናምን፣ በቃ ኮሚኒቲ ትገነባላችሁ ማለት ነው። በደንብ በቃ ቢያንስ እኔ አሁን ካያችሁ ቪዲዮና አሁን ላይ በቃ በጣም ቪው እየሞተ ነው ማለት ነውና እሱን ስታዩ እናንተ ራሱ ና ልትሉ ትችላላችሁእና ምንድነው የኔ ከሰብስክራ አምስት መቶ ሰብስክራይብ አለ መቶ ምናምን ሰው ካየ የን ቪዲዮ ማለት ነው፣ መቶ ምናምን ሰው የሚወዳችው አለ ማለት ነው። እሱ ነው ማሰብ ያለባችሁእና ላይክ ያደረገ ደግሞ ሲጨመር በደንብ የሚወዳችሁ፣ ኮመንት ያደረገ ደግሞ ሲጨመር እንደዚው ማለት ነው። ስለዚህ ወጥራችሁ ስሩ ማለት ነው ጌያስ፣ የምፈልጉትን ነገር በቃ ለመጀመር ካሰባችሁ ምንም አያስቆማችሁ ጌያስ፣ እውነት ነው ላችሁ ምንም ነገር ምንም ዕቃ የለኝም ምናምን ሰበብ ነው እሱ ነገር አስቀሩትና፣ ምንም ነገር አያስቆማችሁም። ግን አሁን ግማሹን ጠርጌዋለሁ፣ ግን ሁለት ምናምን ሁለቴ ጠርጌዋለሁ። ከዛም በኋላ ነው አሁን እንትኑ ነው ማስለቀቁ አረፈውን ለዛ ነው እና እና የፈለጋችሁትን ነገር መስራት ትችላላችሁ። ወላሂን ስራ በጣም ብዙ አለ። እስኪ በሚቀጥለው ማየት ያለባቸውን ብሮድካስት እነግራችኋለሁ፣ ምናምን ራሳችሁን ለመለወጥ ምናምን አላ ካሁን በኋላ እንደዚህ አይነት ኮንተንት ለመስራት አስቤያለሁ እንደዛኛው ራሳችሁን ለመለወጥ ምናምን ማሰብ አለብን ጋይስ ሁሌ አንድ ቦታ ከቆም ይደብረናል ጋይስ ራሳችንን በፋይናንሻሊ መለወጥ አለብን ተማሪውንን እኮ ይደብራል ጋይስ ብር መጠየቅ ራሱ ያስጠላል አደለ ጋይስ ስለዚህ ያው በቃ ራሳችንን መለወጥ አለብን ሌላው እሺ ይቅር ግን ቢያንስ ራሳችንን ለወደፊቱ ማዘጋጀት አለብን ስፖርት በመስራት እኔ አሁን ስፖርት ሰራ ነበር ሶ አንደኛው እንደውም ቭሎግ ሲሰራ እሱን ላስገባው ነበር። ነገር ግን ምን ተፈጠረ? ታሜ ነው እንግዲህ እንደምታውቁት። ስለዚህ አሞኝ ደግሞ ስፖርት እንዲሰራለው ጌስ፣ ለዛ ነው። በሚቀጥለው ከተመቻችሁ በነገራችን ላይ እሰራላችኋለሁ። ለሆነ እንደዚህ አይነት ቭሎግ ና የሚመቻችሁ ከሆነ እሰራላችኋለሁ፣ በደንብ ጠለቅ አድርጌ ማለት ነው። ከጓደኞችም አሉ ጓደኞችም አሉ። የዛሬ ስንት አመት መሰላችሁ? ወደ ሁለት አመ ምን አሁን ይሆነናል፣ ከተገናኘን ስምንተኛ ክፍል እያለን ማለት ነው። አሁን እኔ አስረኛ ክፍል ነኝ ያገሰ አስረኛ ክፍል ደኛና ምን ተፈጠረ መሰላችሁ፣ ስንወጣ በትንትን ነው ያለው። በትንትን ማለት አንዱ ሌላ ትምህርት ቤት፣ አንዱ ሌላ ትምህርት ቤት። ጀስት እሱ ነገር ለእኔ ጠቅሞኛል ብዬ አስባለሁ። ምክንያቱም ይሆናላ ብቻህን ቆማ ቆማችሁ የሆነ ነገር ለመጋፈጥ ምናምን ይጠቅማችኋል። እንደዚህ አይነት ነገር ከጓደኞቻችሁ ስትለዩ ምናምን አዲስ ጓደኛ ምናምን መልመዱ ነው እንጂ የሚከብደው ግን፣ እንደዚህ ተለይታችሁ ምናምን ጥሩ ነው፣ አሪፍ ነው ሶ እራሳችን ታዩበታላችሁ ማለት ነው። አዲስም ነገር ለመጀመር ትገፋፋላችሁ፣ ምክንያቱም ለብቻችሁን ስትሆኑ የምታስቡት ሁሌም አዲስ ነገር ነው። እና እሱ ነገር አስቡበት ብቻ ሰው፣ በቀጣይ ቪዲዮ እንገናኛለን። ቀደም እንዲሁም ላላስገባውም ላስገባውም ይችላለሁ ብዬ ነበር። ስለዚህ በቀጣይ ቪዲዮ እስከምንገናኝ ደህና ሆኑ ማለት ነው። ጌስ ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ ማለት ነው። ጌስ በጣም እኔን ደግፉኝ ማለት ነው። እናንተም ደግሞ ኮመንት ላይ የገባችሁ ጻፉ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ይመችል